ስዕለታቸው ደርሶ ስሙን በየአደባባዩ የሚመሰክሩ ብዙ ልጆች አሉት። ምልጃና ጥበቃውን ፈልገው የመጡትን ሁሉ ለክብር አብቅቷል። ያደረገላቸውን የረዳቸውን ነገር ሁሉ መዘርዘር ያቃታቸው ለእኔስ ይለይብኛል ብለው ሲናገሩ እንባ እየተናነቃቸው ነው። ኦርቶዶክሳውያን ከፍቅራቸው ብዛት አይኔ ነህና ብርሃኔ ብለው ይጠሩታል። ታመው ካልጋ ቢውሉ የፈወሳቸውን፣ ስደት ቢወጡ በተአምር የመራቸውን፣ ፍሬ ቢያጡ ያለመለማቸውን፣ በክብር በሞገስ የጠበቃቸውን እዩት ሲያበራ ተመልከቱት እያሉ ድንቅ ተአምራቱን ደግመው ደጋግመው መስክረዋል። ወዳጆቹ ከቁጥር አብልጠው ከዕለታት አክብረው አስራ ሁለትን ይወዷታል። በዛች ዕለት ወዳጃቸው፣ ጠባቂያቸው፣ አሳዳጊያቸው ይታሰብባታልና ዛሬ ስለ ባህራን ወዳጅ፣ ስለ አፎምያ ጠባቂ፣ ስለ ሕዝብ እስራኤል መሪ፣ ስለ ዳንኤል አረጋጊ፣ ስለ ብዙዎች ጸሎት ሰሚ መጋቤ ብሉይ ሊቀ መላእክት ስለ ቅዱስ ሚካኤል ጥቂት ነግራችኋለሁ። እንደተለመደው ላይክ ሼር ሰብስክራይብ በማድረግ የዚህ መራግብር አጋርነታችሁን አዳዲስ ለሆናችሁ ሰዎች እንድትገልጡ በትሕትና እንጠይቃለን። መላእክት ቁጥራቸው ብዙ ቢሆንም በዘጠና ዘጠኝ ነገድ የተከፈሉና አለቆችም ያሏቸው ናቸው። የእነዚህ ሁሉ መላእክት አለቃ የሆነው ቅዱስ ሚካኤል ይባላል። በትሕትናው ልዕልናን ያገኘ ቅዱስ ሚካኤል በእግዚአብሔር ዘንድ የተሰጠው ክብር ከማንኛውም መልአክ የበለጠ መሆኑን መጽሐፍ ቅዱስ በግልጽ ይነግረናል። ሚካኤል ማለት መኑ ከመአምላክ ወይም መኑ ከመእግዚአብሔር፣ እንደ እግዚአብሔር ያለ ማን ነው፣ እንደ አምላክ ያለ ማን ነው ማለት ነው። ይህም የእግዚአብሔርን ገናናነትና እርሱን የሚመስል አምላክ እንደሌለ የሚያመላክት ነው። እንደ እግዚአብሔር ያለ ቅዱስ ንጹሕ ሩሩህ ኃያል ረቂቅ ማን ነው ብለን ከጠየቅን መልሱ የለም የሚል ይሆናል። ቅዱስ ሚካኤል የስሙ ዘርፍ ሆነው የሚጨመሩ መጠሪያዎች አሉት። እነዚህም ከእግዚአብሔር ዘንድ የተሰጠውን የባለሟልነት ክብር የሚገልጹ ናቸው። ይኸውም መልአከ ኃይል፣ መጋቤ ብሉይ፣ መልአከ ምክሩ ወዘተ ናቸው። መልአከ ኃይል የተባለው እግዚአብሔር በእሱ አማካኝነት ታላላቅ ስራዎችን በመስራት ኃይሉን ስለገለጸ ዲያብሎስን ከነ ሰራዊቱ ስላሸነፈ ነው። መጋቤ ብሉይ የተባለበት ምክንያት በብሉይ ኪዳን ውስጥ ከእግዚአብሔር እየተላከ ብዙ ታላላቅ ስራዎችን የሠራ በመሆኑ ነው። መላከ ምክር ወይም የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት ደግሞ እግዚአብሔርን በምክሩ ይረዳዋል ለማለት ሳይሆን እግዚአብሔር የሚሠራውን ሥራ ለወዳጁ ለቅዱስ ሚካኤል ይገልጽለታል፣ በሱም አማካኝነት ይሰራል ለማለት ነው። በመጽሐፍ ቅዱስ ውስጥ ቅዱስ ሚካኤል ለማንም ያልተሰጠ እጅግ ታላላቅ የሆነ ክብር እንደተሰጠው ተጽፎ እናገኛለን። ይኸውም በዕለተ ምጽዓት ጌታችን ቅዱሳን መላእክትን አስከትሎ በክበበ ትስብእት በግርማ መለኮት በሚመጣበት ጊዜ ከእግዚአብሔር ዘንድ በሙታን ላይ ሥልጣን የተሰጠው ለዚሁ ለኃያሉ መልአክ ለቅዱስ ሚካኤል ነው። ቅዱስ ሚካኤል በዚህ ሁሉ ልዕልና ላይ ትሕትና እንደርቦ የያዘ በጸሎቱ ተማጽኖ በተራዳይነቱ አምኖ ለሚለምነው ሁሉ ፈጥኖ በመድረስ ከሰራዊት አጋንንት ተንኮል የሚያድን መልአክ ነው። ወደ ቅዱስ መጽሐፍ ስንገባ ለቅዱስ ሚካኤል የተሰጠውን ክብርና ባለሟልነት እንዲሁም የሠራቸውን ሥራዎች እናገኛለን። በመጀመሪያ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 13 እንዲህ ይለናል። እንዲህም ሆነ፣ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ፣ ከእኛ ወገን ወይስ ከጠላቶቻችን ወገን ነህን? አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሠራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ። ጌታዬ ለባሪያው የሚነግረው ምንድን ነው አለው። እግዚአብሔርም ሠራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን በፊቱ አውልቅ አለው። ኢያሱም እንዲሁ አደረገ ይላል። ይህንን ጥቅስ ልብ ብለን ብናጤነው ለሌላው ሁሉ መርህ ይሆናል። ይህ የእስራኤል መሪ በእጅ የተመዘዘ ሰይፍ ይዞ የተገለጸለት ቅዱስ ሚካኤል መሆኑን አላወቀም። ከቃሉ እንደምንረዳው ከራሱ ወገን ወይም ከጠላቶቹ ወገን የሆነ አንድ ወታደር መስሎት ነበር። መልአኩ በሰው አምሳል ስለተገለጸለት አላወቀውም ነበር። ያነጋገረውም ያለ ፍርሃት፣ ያለ ጭንቀት፣ ያለ ድንጋጤ ወታደሮቹን እንደሚያናግረው ዘና ብሎ ነው። ሆኖም ከመልአኩ የተሰጠው መልስ ታላቅ መሪና ነቢይ የሆነውን የኢያሱን አስተሳሰብ ለወጠው። ይኸውም ከወገኖችህ ወይም ከጠላቶችህ አይደለሁም እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ፣ የሚለውን ቃል ሲሰማ ኢያሱ በፊቱ የቆመው ተራ ወታደር ሳይሆን የመላእክት ሰራዊት አለቃ ከሙሴ ሳይለይ የእስራኤልን ሕዝብ የሚጠብቅ የእግዚአብሔር መልአክ ቅዱስ ሚካኤል መሆኑን ሲረዳ ለመልአኩ ክብር መስጠት ስለሚገባው የአክብሮት ስግደት ሰገደለት። ጌታዬ ለባሪያው የሚነግረው ምንድን ነው? በማለት በትሕትና ጠየቀ። ኢያሱ መልአኩን ጌታዬ ብሎ ከጠራው እኛ ኃጢአተኞቹ ጌታዬ ቅዱስ ሚካኤል ለእኔ ለባሪያህ ጸልይልኝ መተሃድነኝ በማለት የአክብሮት ወይም የጸጋ ስግደት በመስገድ ብንለምነው ከመጽሐፍ ቅዱስ አስተምህሮ ውጪ አልወጣንም፣ የፈጣሪን ክብር ለፍጡር አልሰጠንም። ተሳስታችኋል የሚለን ሰው ቢኖር እኛ አብነት ያደረግነው የእግዚአብሔር ወዳጅ ኢያሱን ስለሆነ ኢያሱም ተሳስቷል ይባላል። መልአኩም ኢያሱ ያቀረበለትን የአክብሮት ስግደትና ጥያቄ በመቀበል ከእግዚአብሔር የተሰጠውን መልእክት ነገረው። የዚህ የከበረ የመላእክት አለቃ ሚካኤል ተአምራቱ ብዙዎች ናቸው። ከእነርሱም አንዱ የሚከተለው ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በዐሥራ ሁለተኛው ቀን ይልቁንም በሰኔና በኅዳር ወር አብልጦ ያከብር ነበር። በጎሮ ቤቱም ምርህራህ የሌለው አንድ ባለ ጠጋ ሰው አለ። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበር። ለድሆች ስለ መራራቱም ይዘባበትበታል። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቃረብ የክቡር መልአክ የቅዱስ ሚካኤል የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጪም ትሆን ዘንድ ሚስቱን አዘዛት። ከዚያም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋ ጊዜ ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለች እንዲህ ብላ ጸለየች፣ የእግዚአብሔር መልአኩ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። የእግዚአብሔርም መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራሄ የሌለውን የዚህን ባለጠጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጠጋውም በቤቱ በአልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህንን ነገር ከመልአኩ ሰማ። ይህንን በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህ በኋላ ያ ባለጠጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ለአንቺም ሀያ ወቄት ወርቅ ሰጥሻለሁ አላት። ይህንንም ነገር ከባለጠጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው፣ እርሱም ሀያውን ወቄት ወርቅ ሰጣት። ልጇንም ወሰደ፣ የምሻው ተፈጸመልኝም ብሎ ደስ አለው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥን ውስጥ አስገብቶ ዘጋበት። እስከ ባሕርም ተሸክመው ወስደው በባህር ላይ ጣሉት። ክብር ይግባውና በጌታችን ፍቃድ ያ ሳጥን ሳይሰጥም ከዚያችው አገር የሀያ ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት አገር ወደብ እስከሚደርስ በባሕሩ ላይ ተንሳፈፈ። በባሕሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባሕሩ አውጥቶ ወደ ቤቱ ወሰደው። ይህንን ሳጥን እንዴት እንደሚከፍተው ያስብ ጀመር። ይህንንም ሲያስብ ወደ ባሕሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውኑም ተነስቶ ወደ ባሕሩ ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ዓሣ አጥማጁንም መረብህን በእኔ ስምጣል ለሚያዘው ዓሣ ዋጋውን እሰጠሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ ዓሣ ተያዘ። ዋጋውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህንን ሳጥን ይከፍተው ይሆን አለ። በሳጥኑም ቀዳዳም ባስገባው ጊዜ ፈጥኖ ተከፈተለት። በውስጡም ይህን ታናሽ ብላቴን አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰገነ። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናት በኋላ ያ ባለ ጠጋ ተነስቶ ወደዚህ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውን እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራዩንም እሰጠሃለሁ አለው። በጋርቢውም እንዳልክ ይሁንና እደር አለው። ባለ ጠጋውም በዚያ አደረ። ራት በሚቀርብም ጊዜ ሕፃኑን ባሕራን ብሎ ጠራው። ባለ ጠጋውም ሰምቶ ልጅህ ነውን? ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ ከባሕር አግኝቸው አለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለ ጠጋውም በምን ዘመን አገኘኸው አለው። እርሱም ከሀያ ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባሕር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው እገሊት ወደምትባል ሀገር በቤት የረሳሁት ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ እሻለሁ እኔም የድካም ዋጋውን ሀያ ወቄት ወርቅ ሰጥሃለሁ አለው የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባሕራንን ሰጠው እንዲህም ብሎ አዘዘው ልጄ ባሕራን ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድና ወደ ቤትህም በሰላም ትመለሳለህ ያን ጊዜ ባለጠጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ ይህችን ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የሚመጣውን ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት፣ ለባሕራንም ሰጠው። ለመንገዱም የሚሆነውን ስንቅ ቋጠርለት። ባሕራንም ተነስቶ ጉዞን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው፣ እነሆ የመላእክት አለቃ የከበረ መልአክ ስሙ ሚካኤል የሚባል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ ያስከው ምንድነው ብሎ ጠየቀው። ወደ ገሌ አገር ወደ ቤቱ ለማድረስ ከአንድ ባለ ጠጋ የተጻፈች መልእክት ናት አለው። ይችን ደብዳቤ ያሳየኝ ብሎ ጠየቀው መልአኩ። እርሱም ስለ ፈራ ሰጠው። በዚያን ጊዜ የሚከበረው መልአክ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷ ፈንታ በንፋት ለውጦ እንዲህ ብሎ ጻፈ። ይህችን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይህቺ ደብዳቤ ደርሳ በምትነበብበት ጊዜ ልጄ እገሊትን አጋቡት። በውስጥና በውጭ ያለ ንብረቴንና ጥሪቴን፣ ወንዶችና ሴቶች ባሮቼን፣ ጠቅላላ ንብረቴንም አውርሸዋለሁ። የፈለገውንም ሊያደርግ ሥልጣን ሰጥቸዋለሁና እኔን አትጠብቁኝ። እኔ ብዙ ዘገያለሁ። የእኔ ሹም እገሌ ሆይ በእኔና በአንተ መካከል ይህቺ ምልክት እነኋት። ከዚህ በኋላ ደብዳቤውን አሽጎ ለባህራን ሰጠውና፣ ወደ ባለጠጋው ቤት ሄደ። ይህችን ደብዳቤ ለሹሙ ስጠው፣ በጎዳናም እኔ እንደተገናኘሁ አትንገረው፣ እንዳይገድልህም ይህንን የሞት ደብዳቤ ለውጭ ልሃለሁ አለው። ባህራንም እሺ ጌታዬ፣ ያዘዝክኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጠጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባት ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባሕራን ሰርግ አዘጋጅቶ እንደሚገባው በቤተ ክርስቲያን ሥርዓት በተክሊል የባለጠጋውን ልጅ አጋቡት። አርባ ቀን ያህልም ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጠጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድን ነው ብሎ ጠየቀ። እነርሱም ስሙ ባሕራን ለተባለ የአንተን ደብዳቤ ላመጣ ጎልማሳ ሰው ልጅህን አጋቧት፣ እነሆ ለአርባ ቀናት በሰርግ ላይ ነው። ገንዘብህንና ጥሪትህን ሁሉ ወዳጆችና ሴቶች ባሮችህን አንተ እንዳዘዝክ ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈርሱ ላይ ወደቀ፣ በድንገትም ሞተ። ባሕራንም በጎ ሥራዎችን የሚሠራ ሆነ። የተገለጠለትንና ከመገደል ያዳነውን የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል እንደሆነ ሊገድለውም የሚሻውን የባለጠጋውን ጥሪቱን ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህም የከበረ መልአክ የመላእክት አለቃ ቅዱስ ሚካኤልን መታሰቢያ በየወሩ ያደርግ ጀመር። ቤተ ክርስቲያንም ሠራለት። የቅዱስ ሚካኤልን ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገ። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ። ባሕራንም ቅስና ተሹሞ እስከ ዕለተ ሙቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ። በኢትዮጵያ ኦርቶዶክስ ተዋህዶ እምነትና ሥርዓት መሠረት በየዓመቱ ሰኔ 12 ቀን የመላእክት አለቃ የቅዱስ ሚካኤል ዓመታዊ መታሰቢያውን በታላቅ ድምቀት እናከብራለን። በዚህም ዕለት አስደናቂ የእግዚአብሔር ቸርነቶች በመልአኩ በቅዱስ ሚካኤል አማላጅነት የተፈጸሙ ታምራትን እያሰብን ሁሉን ማድረግ የሚቻለውን አምላክ እናመሰግናለን። እስክንድሪያ በምትባል ከተማ አክላው በጥራን የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኩራብ ነበረና በየዓመቱ ሰኔ በባተ በዐሥራ ሁለተኛው ቀን በዚያ ምኩራብ ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም ምኩራብ ውስጥ ዙሃል የሚሉት ታላቅ የነሐስ ጣዖት ነበረና በዓሉ በሚከበርበት ዕለት ብዙ ፍሪዳዎች ያርዱለታል። አባ ለእስክንድሮስ እስከተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ምዕት ውስጥ ነበር። አባ ለእስክንድሮስ በእስክንድሪያ ከተማ ሊቀጵጵስና በተሾመ ጊዜ ጻድቅ ቆስጠንጢኖስን በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋ ያን ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ግን ከለከሉት። እንዲህም አሉት እኛ በዚህ ቦታ ይህንን በዓል ማክበር ለምደናል። እነሆ ከአንተ በፊት ዐሥራ ስምንት ሊቃነ ጳጳሳት አልፈዋል። ይህን ልማዳችንንም አልለወጡብንም አሉት። አባ አለስክንድሮስ ግን ገሠጻቸው፣ አስተማራቸው፣ ስህተታቸውንም በመግለጥ እንዲህ አላቸው ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል። ምክሬን ብትሰሙ ቀድሞ እንደነበረ አድርጌ ይህን በዓል እሰራላችኋለሁ። ይኸውም ጣዖቱን እንድንሰብረው ምኩራቡንም እንድንባርከውና በከበረ መልአክ በመላእክት አለቃ በሚካኤል ስም ቤተ ክርስቲያን አድርገን እንድንሰይመው ነው። እኛም ይህን ታላቅ በዓል እንሰራለን። የሚታረዱትም ላሞችና በጎች ለድሆችና ለጦም አዳሪዎች ለችግረኞችም በከበረው መልአክ ስም ምግብ ይሁኑ። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለ እኛ ይማልድልናል አላቸው። ይህንንም ብሎ በዚህ በጎ ምክር አስወደዳቸው፣ እነርሱም ታዘዙለት። ከዚህ በኋላ ያንን ምኩራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ሚካኤል ስም ቤተ ክርስቲያን አደረጉት። በዚያችም ዕለት አከበሩት። እርሷም የታወቀች ናት። እስላሞችም እስከነገሱበት ዘመን ድረስ ኖራ ከዚያ በኋላ ፈረሷት። ይህም በዓል ተሠራ እስከ ዛሬም ጸንቶ ይኖራል። ዳግመኛም በዚያች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረታት ሁሉ ይለምናል፣ ይማልዳል። መድኃኒታችን በተነሳባትም ቀን ይህ ክቡር መልአክ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ሆነ ቃል ኪዳንህ በምድር መታሰቢያይን የሚያደርጉትን ትምርልኝ ዘንድ ፈጣሪየ ሆይ እኔ አገልጋይህንና መልእክተኛህን ከቸርነትህ ለምንሃለው፣ አንተ መሐሪና ይቅር ባይ ነህና። የክብር ባለቤት ጌታችንም እንዲህ ብሎ ይመልስለታል፤ የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያህን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል ሦስት ጊዜ በክንፎች ተሸክመህ እንድታወጣ እነሆ እኔ ያዝዣለሁ። ይህንን ቃል በሰማ ጊዜ እጅግ ደስ ብሎት የባሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባሕር አሳለፋቸው። እነርሱንም ከብቻው ከጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ የመላእክት አለቃ የሚካኤልን የበዓሉን መታሰቢያ ለማድረግ መታገል ይገባል። እርሱም ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉም ይጠብቀን ዘንድ ኃጢአታችንንም ያስተሰርይልን ዘንድ መከራችንንም ያርቅ ዘንድ የምድራችንንም ፍሬ ባርክ ዘንድ ፍቃዱንም ለመስራት ይረዳን ዘንድ ከእኛ ወገን የሞቱትን እረፍተ ነፍስ ይሰጥ ዘንድ ወደ መንገድ የሄዱ አባቶቻችንና ወንድሞቻችንን ወደ ቤቶቻቸው በሰላም በጤና ይመልሳቸው ዘንድ በመካከላችንም ፍቅር ያደርግ ዘንድ እስከ መጨረሻዊቱም ሕቅታ ድረስ በቀናች ሃይማኖት ያጸናን ዘንድ የክርስቶስ ወገኖች የሆኑ መኳንንቶቻችንንም ጠብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖቱ ይመልሳቸው ዘንድ በእግዚአብሔር ፊት ስለ እኛ ይለምንልናል። ዳግመኛም በዚህች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎሚያ የእረፍቷ መታሰቢያ ሆነ። ይህም ሰው በየወሩ ሦስት በዓላቶችን እያከበረ ኖረ። እኚህም ክብር ግባውና የጌታችንን የኢየሱስ ክርስቶስ የልደቱ መታሰቢያ በየወሩ በሃያ ዘጠኝ የመቤታችን የቅድስት ድንግል ማርያም በዓል መታሰቢያ በየወሩ በሃያ አንድ የከበረ የመላእክት አለቃ የሆነ የቅዱስ ሚካኤልን በዓል መታሰቢያ በየወሩ በዐሥራ ሁለት ቀን ናቸው። የሚሞትበትም ጊዜው ሲቀርብ እርሱ ሲሠራው የነበረውን ምጽዋት ይልቁንም እኚህን ሦስቱን በዓላት እንዳታስታጉል ሚስቱን ቅድስት ታፎሙያን አዘዛት። እርሷም የከበረ የመልአኩን የሚካኤልን ስዕል ያሰልላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣትና በቤቷ ውስጥ በክብር አኖረችው። ባሏም ካረፈ በኋላ ባሏ አዘዛትን መስራት ጀመረች። ሰይጣን ግን ቀናባት፣ በመበለት ሴት በመነኩሲት ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፦ እኔ አዝንልሻለሁ፣ ራራልሻለሁም ገንዘብሽ ሳያልቅ የልጅነትሽም ወራት ሳያልፍ አግብተሽ ልጅ ትወልጂ ዘንድ እመክርሻለሁ። ባልሽም መንግሥተ ሰማያትን ወርሷል፣ ምጽዋትም አይሻም። አፎሚያም እንዲህ ብላ መለሰችለት እኔ ከሌላ ሰው ጋር ላልገናኝ በእግዚአብሔር ፊት ቃል ኪዳን አድርጌያለሁ። ርግቦችና መንጢጦች እንኳን ሌላ ባል አያውቁም። በእግዚአብሔር አራያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማች ጊዜ አራያውን ለውጦ በላዩ አጮኸባት፣ እንዲህም አላት፦ እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመልአኩ የሚካኤልን ስዕል ይዛ አሳደደችው። ከዚህም በኋላ ሰኔ 12 ቀን የከበረ የመልአኩ የቅዱስ ሚካኤልን በዓል በሚከበርበት ዕለት እርሷም የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎሜያ ሆይ ሰላም ላአንቺ ይሁን። እኔ የመላእክት አለቃ ሚካኤል ነኝ፣ ጌታ ወደ አንቺ ልኮኛልና እርሱም፣ ይህን መመጽወትሽን ትተሽ ለአንድ ምእመን ሚስት ትሆኚ ዘንድ አዞሻል አላት። ባል የሌላት ሴት መልሕቅ የሌለውን መርከብ እንደምትመስል ወቂ እንደ አብርሃምና ያዕቆብ እንደ ዳዊትም እንደ እነርሱ ያሉ ብዙ ሴቶችን እንዳገባ እግዚአብሔርንም ደስ እንዳሰኙት ከብሉይ ኪዳን መጻሕፍት ጥቅሶችን ያመጣላት ጀመረ። ቅድስት አፎምያ መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ከአንተ ጋር ወዴት አለ አለችው። ሰይጣኑም ይህንን በሰማ ጊዜ መልኩ ተለወጠና አነቃት። እርሷም ወደ ከበረው መልአክ ወደ ቅዱስ ሚካኤል ጮኸች። ወዲያውም ደርሶ አዳናት። ያንም ሰይጣን ይዞ ይቀጣው ጀመረ። ሰይጣኑም ጮኸ። ማረኝ ያለ ጊዜ አታጥፋኝ፣ እግዚአብሔር እስካለም ፍጻሜ ታግሶኛልና እያለ ለመነው። ከዚያም ተወውና አባረረው። የከበረ መልአክ ቅዱስ ሚካኤልም እንዲህ አላት፤ ብፅዕት አፎምያ ሆይ ሄደሽ የቤትሽን ሥራ አዘጋጂ፣ አንቺ ዛሬ ከዚህ ዓለም በሞት ትለያለሽና፣ እነሆ እግዚአብሔርም ዐይን ያላየውን ጆሮም ያልሰማውን በሰው ልብም ያልታሰበውን አዘጋጅቶልሻል። ይህንንም ብሎ ሰላምታ ሰጣት፣ ወደ ሰማያትም አረገ። የበዓሉንም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶሱና ወደ ካህናቱ ሁሉ ላከች። ወደ እርሷም በመጡ ጊዜ ለደሆችና ለጦማ ዳሪዎች ይሰጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነሥታ ጸለየች። የከበረ የመልአኩ የቅዱስ ሚካኤልንም ስዕል አንስታ ታቅፋ ሳመችው። ያን ጊዜም በሰላም አረፈች። የእግዚአብሔር ሠራዊት አለቃ የሚለው ከፈጣሪ በታች በመላእክት ላይ በፈጣሪ የተሾመ መልአክ መሆኑን ለማሳየት ነው። መላእክት አለቆቻቸውን ያከብራሉ፣ ለእነርሱም ይታዘዛሉ። ቅዱስ ሚካኤል የመላእክት ሁሉ አለቃ ስለሆነ ከትእዛዙ አይወጡም። ሰራዊተ መላእክት የሚያከብሩትንና የሚታዘዙለትን የመላእክት አለቃ ቅዱስ ሚካኤልን እኛም እንደ ኢያሱ እናከብረዋለን፣ እንታዘዘዋለን። መላእክትን ማክበርና መታዘዝ እንደሚገባ እግዚአብሔር እንዲህ ይላል በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ ሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለ ሆነ ኃጢአት ብትሠሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልኩክንም ሁሉ ብታደርግ ጠላቶችህን እጣላቸዋለሁ የሚያስጨንቁህንም አስጨንቃቸዋለሁ መልአኬ በፊትህ ይሄዳልና በማለት ለሙሴ ተናግሯል። ይህ ቃል ለአንድ ጊዜ ብቻ ለሙሴና ለሕዝቡ ተናግሮ ያበቃ ቃል ሳይሆን እስከ ዛሬና ወደፊትም የሚቀጥል ነው። የቤተ ክርስቲያን አባቶች በየወሩ በዐሥራ ሁለት የቅዱስ ሚካኤል መታሰቢያውን እንድናደርግ አዘውናል። ይህንንም ያልቻለ በዓመት አራት አበይት በዓላትን ከቀዝቃዛ ጽዋ ውኃ ጀምሮ እንደ ተቻለ ማዘከር ይገባል። እነዚህም ሕዳር ዐሥራ ሁለት ቀን ቀጥሎም ሰኔ ዐሥራ ሁለት ከዚያም ነሐሴ 12 እና ታኅሳስ 12 ናቸው። ከሁሉም የሚበልጠው ታላቅ በዓሉ ኅዳር 12 ቀን ነው። በዚህም ዕለት እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾመው፣ ስለ ትሕትናውና ስለመታዘዙ ጌታውንና ፈጣሪውን የከዳና የበጎ ሥራ ሁሉ ጠላት የሆነውን ሰይጣን ድል ይነሳ ዘንድ ሥልጣን ሰጠው። በዚህ ዕለት እንዲሁ ከላይ እንደተገለጸው ቅዱስ ሚካኤል በታላቅ ክብር ሆኖ በንጉሥ ጭፍራ አምሳል ለነዌ ልጅ ለኢያሱ የታየበት ዕለት ነው። በቅዳሴያችን ተውህቦ ምሕረት ለሚካኤል ለሚካኤል ምሕረት ይቅርታና ርኅራሄ ተሰጥተውታል እንላለን። ነቢዩ ሄኖክም ምሕረት ለሚካኤል መሰጠቱን ገልጿል። ትሕትናውን ታዛዥነቱንም አስረድቷል። የሰማያውያን ሠራዊት አለቃ ለሰው ሁሉ የሚራራና ስለ ሰው ልጆች ሳያቋርጥ ወደ ፈጣሪው የሚለምን ሩሩህ ትሁት የሆነው ኃያሉ ቅዱስ ሚካኤል የሰራውን ስራ የክብሩን ገናናነት ተናግረን ለመጨረስ ስለማይቻለን በዚሁ እናበቃለን። ጸሎቱና በረከቱ ተራዳይነቱም ሀገራችንንና ሕዝባችንን ይጠብቅ፣ አሜን። የልቤ ብዬ የምጠራው ሚካኤል ነው፣ አባቴ ነው።